ሰላም ቤተሰቦቼ ጤናችሁ። እንግዲህ ዛሬ ሄዳችሁ የመጣሁት እነዚህን የእንግሊዝኛ ፊደሎች በአማርኛ የመጨረሻው ክፍል ነው። የመጀመሪያ ክፍል አይተናል፣ ሁለተኛ ክፍል አይተናል፣ ሶስተኛ ክፍል፣ የአራተኛ ክፍል ነው። አራተኛ ክፍል ስላችሁ ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት፣ ክፍል አራት ሶ እስከ አራት ታያችሁ። በደንብ አማርኛ በእንግሊዝኛ ለማወቅ ወይም እንግሊዝኛ ለማንበብ ለመጻፍ፣ ሲምፕል ሰው ዛሬ በደንብ ተከታተሉኝ። ሽፖር ላይ የምትፈልጉ ማለት ፈልጉ። ደግሞ አሁን ረመዳን ስላለቀ በዋትስአፕ በቴሌግራም በኢሜል በስኩት እየደውላችሁ እዛ ጋር ማናገር ትችላላችሁ። በፍቅር እንዲጋ ማለት ትችላላችሁ። እኔ ጋር ተማሩን ልጅ ደግሞ እየጻፋችሁ ግሩፕ ላይ ላኩ። ቴሌግራም ግሩፕ ላይ ቴሌግራም ግሩፕ ላይ መግባት የምትፈልጉ ደግሞ ከላይ ፕሮፋይሊን የዩቲዩብ ፕሮፋይል ላይ ስትነኳት ከስሪ ቴሌግራም ሊንክ አለ። ስለ ይገባችሁ እኔም ማግኘት ትችላላችሁ ማለት ነው። አሳብ አስተያየት ካላችሁ ማስጠት ትችላላችሁ። አሁን ጠልቀው ለትምህርታችን የመጀመሪያው እንግሊዘኛ አማርኛ ስንል እንግሊሽ ሶሪ ማለት አማሪክ ስንገባ ተመልካ እንግሊሽ እዚ ጋር በቀ የተጻፉት አናባቢ ናቸው አናባቢ የሚባሉት ማለት ነው። የመጀመሪያ ፊደል አናባቢ ኢ ነው፣ ባለፈው እንዳልኳቸው። ሁለተኛ ፊደል አናባቢ ዩ ነው። ሶስተኛ ፊደል አናባቢ አይ ነው። አራተኛ ፊደል አናባቢ ኤ ነው። አምስት ኢ ነው። ስድስት የለውም። ሰባት ኦ ያለ ፊደል ነው። እንጃል እናያቸዋለን። አሁን የአማርኛ ፊደል በእንግሊዘኛ ማወቃችን ዋናው መሰረት እንግሊዘኛ ለማንበብ ስም ለመጻፍ፣ የአማርኛ እንግሊዘኛ ለመጻፍ። ለምሳሌ ሰላም ስትሉ፣ በአማርኛ ሰላም ስትሉ አንዳንድ ሰው S E L A M ሰላም አማርኛ ነው። ሰላም በእንግሊዘኛ ሲሆን ደግሞ ሃሉ ነው። የእንግሊዝኛውን ቃል መጠቀም እንችላለን። በዚህ እንደገና ደግሞ አማርኛ በእንግሊዝኛ መጽፍ እንችላለን። ብዙ ጊዜ አያቸዋለሁ ስጽፉ ለምሳ ኮሜንት ላይ ና ስ ሰላም ሲጻፋ እንዳለ ሰው ዝም ብሎ ኤ ስ ምና። በትክክል ለማወቅ እነዚህ ማወቅ አለባቸው ማለት በትክክል አማርኛው እንግሊዝኛ ለመጽፍ ሰው። ከዚህ ውስጥ የምናየው የመጀመሪያው እንግዲህ ጨ ነው። ጨ ስናይ ኮመን የሆነ ከሌሎቹ አንፃር ሲኤች ኮመን ይሆናል።

ይሁ ብያለሁ እንዳሉት ኢየሱስ ሰማይ ፊደላ ነው። ማለት አይ የአራተኛ ፊደላ ኤ የአምስት ኢ የስድስት የለውም የሰባት ኦ ለምን የአምስተኛ ፊደላ። አንተ ስታስተምር ኢ ብቻ ነው፣ ሌላው ጋር አይ ኢ ነው የሚለው። ብዙ ተማሪዎች ኮምፕሌን ታደርጋላችሁ፣ ቅሬታ ተቀበላችሁ፣ ግን አሳያችኋለሁ።

የመጀመሪያው ፊደል አናባቢ ቲ ኤስ ኢ ነው፣ ኤ ነው። የሁለተኛ ፊደል አናባቢ ቲኤስዩ ኤስ ዩ ለሶስተኛ ፊደል አይ፣ አራተኛ ፊደል ኤ፣ አምስት ኢ፣ ስድስት የለው ቲ ኤስ ብቻ ነው። ሰባት ቲ ኤስ ኦ ያለው እንግሊዝኛ ያጋባችሁ ተመሳሳይ ነው። ተመሳሳይ ስለሆነ ነው ያልጻፍኩት

ረፋ ከስሙ አንፃር ኤፍ ነው። ኤፍ ኢ የመጀመሪያው ፊደል ኤፍ አንድ ብቻ ነው። እንደ አይደለም። ኤፍ ኤፍ ኤፍ አንደኛ ፊደል ኢ ነው፣ ሁለተኛ ዩ ነው፣ ሶስተኛ አይ ነው፣ አራተኛ ኤ ነው፣ አምስት ኢ ነው፣ ስድስት

ቪአይ ቪኤ ቪኢ ቪ ብቻ ነው፣ አለቀ። እስኪ አሁን ቃላት ነው መስራት እስካሁን የተማርናቸው ማን ማን ነው፣ እዚህ ለማስታወሳችሁ ነው።

ይ አማርኛ በእንግሊዘኛ መጽሐፍ ጫቱ ጫ የጫ አናባቢ ማነው እያችኋለው። ሲኤች ኮመን ነው እያቸኋለው። ጫልቱይህኛው በቀይ የጻፍኩላችሁ ጫ አማርኛ ጥቁር ነው። ስን ሲኤች የጨ ኮመን ነው። ከዛ አራተኛ ፊደል ስለሆነ አራተኛ ፊደል አናባቢ ማነው እያችኋለው ች ፊደል ነው። ከዛ ልስንል የለ ቤት ነው፣ ኤል ኮመን ነው ስድስተኛ ስለሆነ ስድስተኛ ፊደሎች ደግሞ አናባቢ ላቸው ጫልቱ ስንል የተ ቤት ነው ስለሆነ ስለዚህ ጋር አ አ አራተኛ ነው ፊደል ከሆነ ፒኤ ነው ስንል ስድስተኛ ፊደል ስለሆነ ኤስ ፀ ሀ ይ ፀሐይ ስንል አንደኛ ፊደል ስለሆነ እየጀመረና ማለት ነው። ቲኤስ የመጀመሪያ ፊደል ስለሆነ ኢ የሆነ ቲኤስ ኢ ሃስ ወይም የመጀመሪያ ፊደል ስለሆነ ኤ ኤች ኤ ጸ ሀ ይ እላለሁ ማለት ነው። ጸሐይ ሁለተኛ ረስ ስንሄድ ፋ ጡ ማይና ፋ አራተኛ የተዲ አራተኛ ከሆነ ኤፍ ኤ ነው። ኤፍ ኮመን ነው። አራተኛ ፊደል ስለሆነ ኤ ኤፍ ኤ ጡስ ጠ ጡ ሁለተኛ ፊደል ስለሆነ ቲዩ

ሁለት ኤግዛምን ልስጣችሁ።

ከዛ ጠፈን ነው ፍቅር ፍ ቅ እር ፍቅር ጽፋላችሁ ሶስት ሶስት። ከዛ ምክንያቱም በየቀኑ የቤት ስራ ስትሰጡ አሪፍ ነው። አንድ ሁለት ያው የቤት ስራ ስራችሁ ዩቱብ ላይ የምትከታተሉ ልጆች ትንሽ ቱር ላይ ገባችሁ ይችላል በአካል የምትማሩ ልጆች ግን በኦንላይን የምትማሩ ልጆች ግን ጻፋችሁ፣ መድባችሁ ምናምን ስለሆኑ ቶሎ ነው የሚችሉት እሱ እናንተም ቢሆን እንደዛ እየጻፋችሁ ሶስተኛ ጨ ከዛ ጫላ ጫላ አራት እንግሊዝኛውን እዚህ ጋር ከዛ ሌላ ወይም ጾመ እንደሆነ ጸጉር ጸጉር ነው። ይሄ በእንግሊዝኛ ጽፋችሁ ትመጣላችሁ። አሁን አማርኛውን ሰጥቻችኋለሁ፣ እንግሊዝኛውን መሙላት ነው ማለት። ከዚህ በኋላ ቃላት ነው የምናየው። ሶ ይሄ ምን ይመስላል? አይ ቲንክ እንደተመቻችሁ እርግጠኛ ነኝ። ይሄ በጣም አመሰግናችኋለሁ፣ ስለሰፋታችሁ አመሰግናለሁ። ግን ላይ ኮሜንት አድርጉ፣ ኮሜንት በጣም ቫይራል አወጣ፣ ሼር አድርጉት። ቪዲዮ በጣም ተመቷል፣ ምክንያቱም ከሰራው ስለቆየ መሰለኝ ቪው በጣም ካልቻለና ሼር አርጉት። ለጎደሎቻችሁ ምናምን ኮሜንት አርጉ፣ ኮሜንት ታርጉ ሞር ቪው እንደሆነ ሼር አርጉት። ይሄን ይመስላል የምታው ሁላችሁ አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ለእናንተ ነው። ከዚህ በኋላ ግን አላቋርጥም። ይመሻችሁ፣ በዚህ ሰቆጥ እየደውላችሁ ቴሌግራም፣ ኢሞ፣ ዋትስአፕ ምንም አትችላላችሁ። ባይ